ሽልማትና ኪራ ሊሞሸሩ የመጨረሻው ምዕራፍ ላይ ደርሰዋል። ዛሬ አባት በሦስት ቀን ውስጥ አግብተ ማየት እፈልጋለሁ ብለዋል። ለሰርግ በጣም ቸኩለዋል የኪራ አባት። ኪራም እንዴት አድርጌ ዛሬም በአገባት ደስ ባላይ ነበረ። ነገር ግን አሁን አባቷ የሚያውቁት ጽናት ተማሪ እንደሆነች ነው ብሏል። መንገድኗ ምን ችግር አለው በማለት አባትም መልሰዋል። ታዲያ በነገሩ የተስማሙት ልጆችም ለሰርጋቸው ሸርን ጉድ እያሉ ይገኛሉ። እስኪ ዛሬ ምን አዲስ ነገር አለ አብረን የምና ይሆናል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያላችሁ ቤተሰብ ሆኑ። አመሰግናለሁ። ኪር አባት በዚህ በሶስት ቀን ውስጥ መሞሸር አለባችሁ እያለው ነው። እኔ ቢሆን ደስ ባላይ ነበረ። ግን አባቷን በጣም ነው የምትወደው፣ እንዲከፋባቸውም አትፈልግም። እሷ እንደምትማር ስለሚያውቁ አሁን የሆነ ነገር ሊሰማቸው ይችላል እያለ ነው አባትም እሳቸውን እንደምንም አድርጎ ማሳመን ነው እና እናትህ አልቅሳ ትሙት እንዴ አንተ ቶሎ እንድታገባ ትፈልጋለች ምነው አባዬ እኔም የማላውቀው ነገር አለ እንዴ በማለት ኪራም ይጠይቃል ነገር አታረሳሳ አሁን ጽናት ንገራት እና ተመካከሩ አላት ታዲያ እሳቸው በሶስት ቀን ውስጥ የሰርግ ስነ ስርዓት እንዲደረግ መፈለጋቸው ኪራን ግራ አጋብቶታል እንዴት አድርጌ ሽማግሌ ሳይላክ አለ ኪራ ምን ችግር አለው ነገውኑ ልካለሁ እናታ አታሳዝንም እንዴ እሷ እንደ አይን ብሌን የምትሳሳልህ እናትህ በሶስት ሴኮንድ እንኳን ብታድርገው ምን ችግር አለው ብለው ተቆጥተው ትተው ትሄዳሉ። ኪራም በዙሪያ ይህ ምን እየተከናወነው በማለት ብቻውን እያወራ ነበረ። የኪራ አባት ጽናትን ይጠሯትና ባለቤታቸው በጣም በከፍተኛ ህመም እንዳሉ እንዳሉና አሁን መጋባት እንዳለባቸው እየነገራት ነበረ። በሶስት ቀን ውስጥ የሚለው ነገር ጽናትን አስደንግጧታል። አባዬን እንደምንማርን የነገርኩት አሁን እንዴት ሊሆን ይችላል? እስኪ ላስብበት ጋሼ በማለት እየተርበተበተች ለእሳቸው ትነግራቸዋለች። ቫክሽን ራስ ወዳድ ካልሆንኩብሽ አስቱ እናንተ ተጋብታችሁ ማየት ነው የምትፈልገው። ባለቤቴ ከመሞቷ በፊት ይህንን ደስታ እንድታይልኝ ይፈልጋለሁ። አባት አባትሽም ቢሆን እውነቱን ማወቅ አለባቸው ብዬ አምናለው በማለት ይነግሯታል። ጽናትም እሽ ጋሼ ላስብበታለች። እስከ ማታ ድረስ አስቢና ንገሪኝ በማለት ይነግሯታል። አምላኬ ወይ ድፍረቱን ስጣት እያሉ እየጸለዩ ነበር። ጽናትም ብቻዋን ማሰቡን ተያያዘችው። በምማር የሚያውቀኝ አባቴ አሁን ሽማግሌ ሊላክ ነው፣ ላገባ ነው ምለው በምን አንደበቴ ነው? ልጅህ ጠንካራ አይደለውም አንተ እንደምታስበኝ በማለት ብቻዋን እየተጨናነቀች ሳለ ሰናይ ትመጣለች ም ጽናት ስለምትጨናነቅበት ጉዳይ እየጠየቀቻት ነው። ልንጋባ ነው አለቻት። በዚህም ተደሰተች። አንቺ ትደሰቻለሽ፣ ገና ጉዱ ብዙ ነው አለቻት። ለአባቴ ኮ አልነገርኩትም ስትል፣ ውይ እሱም አለልካ። ምንም ቢሆን ግን እውነቱን ለአባትሽ መናገር አለብሽ አለቻት። ዳዊት የህመም ስሜት እየተሰማት ነው። ነገር ግን ከህመሙ የምታገግምበትን ናሆሜ እንክብካቤ እየሰጣት ይገኛል። የኪራ እናት ለባለቤታቸው ደውለው በጠና እንደታመሙ እየተናገሩ ነው። እባክሽን አስቱዬ ስለ ሞት አታውሬ፣ እኔ ወዳንች እየመጣው ነው፣ ስንት ቀን የነገርኩሽ በማለት ተበሳጭተው ስልኩን ይዘጉታል። ጽናትና መራዊት እንዲሁም ሰናይት ተገናኝተዋል። ታዲያ መራዊት አማት ስለነበረ ለምንደዚህ አይነት ስህተት ትሰሪያለች፣ መጀመሪያ ራስሽን መንከባከብ ነው እያሉ ሲመክሯት ከቆዩ በኋላ ደግሞ ሰምቻለው ኪራኛ ቤት መጥቶ ነበረ ልትጋቡ እንደሆነ በጣም ነው ደስ ያለኝ። በባለፈው እኔና ሆሜን ቢብዬው ሳለ ታይ ህይወትን ዛሬ ኖሪያስቴ መክረሺ ነበረ አንችም ምንም አይነት ስተት ላለመስራት ሞክር ያለቻት ጽናትም፣ ለአባቷ እንዴት አድርጋ መንገድ እንዳለባት እንደ ከበዳት ለመራዊት እየነገረቻት ነበረ። ታዲያ መራዊትም አባትሽን አውቃቸኋለሁ ለይቅርታ የታደሉ ቀና ልብ፣ ብሮ አእምሮ ያላቸው ናቸው። ስለዚህ ብዙ አያስጨንቅሽም አለች። እሱማ ማታ ላይ ነግረው ወስኛለሁ አለ ጽናትም ጽናት ብቻዋን እየተጨናነቀች በተቀመጠችበት ሰዓት ኪራ ይመጣል። ጋሽ ነገረ ወይ ለአንቺም ነገረሽ እንዴ? በማለት በመደናገጥ ይጠይቃታል። አዎ፣ ለአባዬ አሁን እንዴት እንደምነግረው ግራ ገብቶኛል። እዚህ ጉዳይ ጽናትን ብቻ ሳይሆን ኪራንም እያስጨነቀው እንደሆነ ይነግራታል። ምን አስጨነቀህ? እኔ እናንተ ልንጋባለችው አንቺን ማግባቱ ሳይሆን ለአባትሽ እንዴት እንደምንነግረው ነው። ጽናትም አሁንማ በቃ ልነግረው ቆርጫ አለው። ራም ምናልባት ደስተኛ ባይሆኑና በሀሳብሽ ባይስማሙ እንዳይከፋሽ፣ ለማንኛውም ግን መልካም ዕድል ብሎ ስሟት ይወጣል። ታዲያ ብቻውን በተቀመጠበት አምላኪ ወይ ደስታዬን አሳይተህ እንዳትነሳኝ። እኔ ያለ ጽናት ሕይወቴ ባዶ ናት። የጽናትን አባት አራራልኝ። እሳቸው እንዲከፋቸውም አልፈልግም። በተለይ በሰርጌ ቀን ደግሞ ማንም እንዲከፋ አልፈልግም እያለ ብቻውን እያወራ ባለበት ሰዓት ጽናት ትመጣለች ታዲያ አባቷ ትምህርት እንደምትማር እንደሚያውቁና በሰርጓን ፈቃደኛ እንደሆኑ ትነግረዋለች። ለሰርግ የተጣደፉት የኪራ አባትም የሚጠሩትን ሰው እየጻፉና የስም ዝርዝር እያስቀመጡ ነው። ማንን ለይቼ ማንን እጠራለሁ እያሉ ነው። በዚህ መካከልም ጤፍ፣ ምን አይነት ጤፍ ማዘዝ እንዳለባቸውም ስልክ ደውለው እየተነጋገሩ ነው። ክብሮም የኩሽና ስራውን ተያይዞታል። ሽንኩርት እየከተፈ ነው። ጽናት ሄዳለች። እረ እንዴት ነው እኔ ሰራለው ብትልም አንች እኮ ሙሽራነሽ ለዛሬ መስራት የለብሽም እያላት ነው። እንክብካቤው በዛብኝ፣ ንግስት፣ አደጋችሁኝ እኮ ጠዋት ግቢ ልጠርግ ወጥቼ ሳለ አቧራ ይነካሻል አሉኝ ጋሼ። ኦ ከአሁኑም እንክብካቤውን ቀጥለውበታል ማለት ነው አለ ክብሮም። ታዲያ ከኩሽና እንድትወጣና እሱ ብቻውን መስራት እንደሚፈልግ ይነግራትና ትወጣለች ጽናት አባት ለሰርግ ዝግጅት ድክም ብለዋል። እና ግዝህ እያለ ነው ኪራ። አይኔ የእናንተን ደስታ ነው ማየት የምፈልገው፣ ለዛሬ ሙሽራናችሁ ምንም አትሰሩም እያሉ ነው። ኪራም አባዬ፣ አንተን የመሰለ አባት፣ አስቶዬን የመሰለ እናት፣ ጽናትን የመሰለ አፍቃሪ ስለሰጠኝ እግዚአብሔርን ከልብ አመሰግናለሁ አለ። ጽናትም ቀጠለች። በመጀመሪያ በኑሮ ደረጃዬ እናንተን አልመጠንም ብዬ ራሴን ዝቅ አርጌ ስለማስብ ብዙ ስህተት ሰርቻለሁ። ሲቀጥል አባቴን ተናግረው ስላሳምኑልኝ ከልብ አመሰግናለሁ አለች። አባት አይመሰገንም፣ ይልቁንስ አሁን ተነሱና ሂዱ አሉ። የት ነው ምን ሄደው በማለት ኪራም ጠየቀ። እሷ ቤሏን አንተ ሱፍን ተለክታችሁ ኑ አሉ አባትም ታዲያ ይህንም ሁሉ ያደረገው አንተ ነህ አዎ የአንድ ልጅ ሰርግ እኮ ነው ደግሞ ገና ቤቱን የምቀይረዋለሁ በማለት አስደሰቷቸው ጽናት ውጭ ሳላግዞት ምን ነው አባትሽ አይደለውም እንዴ ለምን እንደዚህ ተያለሽ በማለት ይነቅፏታል አባትም በሀሳባቸው አስቶዬ ስትመጪ ምን ያህል ደስ እንደሚልሽ አሁን ህልምሽ ሊሳካ ነው እያሉ እያወሩ ነበር እናትና ኪራም በታዘዙት መሰረት አልባሳቱን ሊገዙ ወደ ሱቅ ሄደዋል። እነ ኪራ ቤትም የቆዩ ሶፋዎች እየወጡ በአዲስ ተተክተዋል። ሁሉም ነገር ተቀያይሯል። ለሰርጉ እፍም ድልም እያሉ ነው። አባትም መራዊትና ናሆሜን ወደ ሱቅ ሄዱና እነ ኪራ የሚመርጡትን ልብስ እዩ እስኪ ደህና ነገር እንዲመርጡ በማለት ወደ ሱቅ እንዲሄዱ ያዟቸዋል። እነሱም ተነስተው ወደ ሱቅ አመሩ። ኪራና ጽናትም የመረጡትን ልብስ ለብሰው አሾይና እያሉ ነው። በዚህ ሁኔታ እየተደሰቱና እየሳቁ ሳለ እነ ናሆሜ ይከሰታሉ። የመረጡትንም በጣም ቆንጆ ነው በማለት ያደናንቁላቸዋል። ናሆሜም እኔና አንቺ በማለት መራዊትን ሲያሽከረክራት ነበር። እነ ምሩና እነ ናሆሜም ለሰርግ ቀን የሚሆናቸውን አልባሳትም ገዙ። ሁላቸውም የገዙትን ልብስ ለበሱ። ጭፈረውም እየደራ መጣ። ታዲያ ከቤት ከተመለሱ በኋላም ሱቅ ያልጠገቡትን ጭፈራ መልሰው ተያይዘውታል። ተሰብስበው እየጨፈሩ ባሉበት ሰዓት የኪር አባት ይመጣባቸዋል። በመደናገጥ ሊያቆሙት ሲሉ እሳቸውም ቆመው በሉ እንጂ በማለት እሳቸውም እስክታውን ያስነኩት ጀመር። እነሱ ግን በመተፋፈር መተያየት ጀመሩ። እሳቸውም በቃ ስራ ላስፈታችሁ፣ እኔ ልሄድ መሰለኝ፣ ደግሞ አስቱ እየመጣች ነው ይላሉ። ጽናትም አንቺ እኮ ነሽ እብድ ይሁ ይመጣል እያልኩሽ ለጉድ ጣልሽኝ እያለች ነበረ። መሪዊትም ስምብለሽ ነው እንጂ የምትጨናነቂው ጋሼ እኮ ይወዱሻል፣ እሳቸው ደግሞ ጨዋታ ይወዳሉ እያለቻት ነበረ። ታዲያ ጽናትም አባቴ ባለመምጣቱ ከፍቶኛል እያለች ነው። ሰናይት እሱማ ይገባኛል፣ ትክክል ነሽ እያለቻት ሳለ መራዊት ለምን ከሰርጉ በኋላ አንሄድም ብላታለች። እሱም አለ በማለት በሀሳቧ ተስማምታለች። እንግዲህ ጽናት ድራማ ክፍል 66 የዛሬውን ይመስላል። በቀጣይ እስከምንገናኝ ድረስ መልካም ጊዜ የሆነላችሁ እያልኩኝ ለቻናሉ አዲስ የሆናችሁ ሰብስክራይብ እያላችሁ ቤተሰብ ሆኖ አመሰግናለሁ።